ሀይ ሰላም እንዴት ናችሁ? ዛሬ ደግሞ ያጋጠመን ስክሪን እንደዚህ የሆኖባቸው በ በቴሌቪዥን ስክሪኑ ማለት ነው፣ ተቃጥሎ ማለት ነው። እንደዚህ የመቃጠልትን ማለት ድምጽም ምስልም ሊጠፋ ይችላል ማለት ነው። በመቀጠል በሚፈታበት ጊዜ ኮፍ ሳይድ ላይ ሌፍትና ራይቱ ላይ የተቃጠለ ነገር አለ ማለት ነው። እያጸዳነው ነበር በቀኝም በግራም እንደምታያት የተቃጠለች ነገር አለች ማለት ነው። ኮፍ ሳይድ ትባላለች። እሱ ላይ ሾርት የነደደ ነገር አለ። በሊፍትም በራይትም የኛው ትንሽ በዛ ይላል ማለት ነው። ያኛውን በምናይበት ጊዜ ደግሞ ትንሽ ነው። ሁለቱም ሳይድ ሾርት አለው ማለት ነው። እያንዳንዱ መስመር እናጸዳለን ማለት ነው። እያንዳንዱ የተቃጠለ ሴክሽኖችም ማለት ነው። በረር በጣም ገብቶበት ነበር እያንዳንዱ ነገሮችን እያጸዳን ነው። በረሮች በሚሻግትበት ጊዜ እዚህ ላይ ይጸዳዱበታል ማለት ነው። እሱ ሾርት ስለሚያደረጉ እየተቃጠለ ይሄዳል ማለት ነው። እንደምታዩት እሱን እያጸዳ ነው ነው ሙሉ በአልኮል የራሱ ማጠቢያ አለው። በራሱ ማጠቢያ እናጸደዋለን ማለት ነው። ክሊን ካረግን በኋላ ከጸዳ በኋላ ደግሞ አሳያችኋለሁ። ማንኛውም ኤሌክትሮኒክስ ነገሮችን ደውሉልን፣ ቤተው ድረስ መጥተን ነው የምንጠግነው በመቀጠል ከጠገንኩት በኋላ ደግሞ ስክሪኑ ላይ አያችሁት፣ በሌፍት በሊፍት እና በራይት ያለውን አስተካክዮ ባለበት ማለት ነው። ሾርት የነበሩትን ነገሮችን በማቋረጥ ማለት ነው። አሁን እንደምታየው ጽዱት ያለ ስራ መቶልናል ማለት ነው። ስክሪኑ ፋፈሽ ብለም አያችሁ፣ ቆሻሻው በረሮቹ ምናምን አሉበት ውስጡ ማለት ነው። እሱን እንቁላል በሚፈለፈልበት ጊዜ እንደዚህ ያቃጠለው ይሄዳል ማለት ነው። በመቀጠል አሁን ስናበረደውን ከገጠም ከጨረሰም በኋላ ማንኛውም ኤሌክትሮኒክስ ነገሮችን እንጠግናለን ማለት ነው። ቤቶ ድረስ መተን እንሰራሎታለን የነገረኝ ባለቤቱ የሚፈልጉ ካለ ደውሉ።